ማለት ነው ማንኛውንም አምልኮ በምን መልኩ መስራት አለብን? የትኛውም አይነት ዒባዳ በምን መልኩ መሰራት አለበት የሚለው ጉዳይ ወይም ያ አምልኮ የሚሰራበት መንገድ መረጃ የሚደግፈው መሆን አለበት። አንድ ዒባዳ በመሰረቱ ስለተደነገገ ብቻ፣ በመሰረቱ መሽሩዕ ስለሆነ፣ በቁርአን ላይ ስላለ፣ በሐዲስ ላይ ስላለ ብቻ እኛ በፈለግነው መንገድ መስራት አንችልም። ስለዚህ ዒባዳ ሙተዓለቃቶች አሏት። ስለዚህ ከነዛ ከሙተዓለቃቶቿ ወይም ደግሞ አብረዋት ከሚዞሩ ነገሮች ውስጥ አንዱ ሲፈት አል ዒባዳ የሚባለው ነው። ዒባዳው በምን መልኩ መሰራት አለበት የሚለው ማለት ነው። እና አንድን ዒባዳ እኛ መስራት ያለብን ነብዩ ሰለላሁ ዐለይሂ ወሰለም በሰሩት መልኩ ወይ ደግሞ በዚህ መልኩ ስሩ ብለው ባዘዙን መልኩ ብቻ ነው እንጂ እኛ ራሳችን በፈለግነው መንገድ እኛ በምንፈጥረው አካሄድ መስራት አንችልም።

ዲናዊ ጉዳይ መሆን ግን አለበት። ይሄንን ትኩረት ልታደርግበት ይገባል። ዲናዊ ጉዳይ የሆነን ስራ ሁሉ እኛ ባዘዝነው መሰረት ብቻ ነው መስራት ያለባችሁ። እኛ ባዘዝንበት መንገድ ያልሰራ ሰው ዒባዳው በሱ ላይ ተመላሽ ነው የሚሆንበት፣ ተቀባይነት የለውም ብለዋል። በጣም ጥሩ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የትኛውንም ዒባዳ እኛ ባዘዝነው መንገድ ያልሰራ ዒባዳው ተቀባይነት የለውም ካሉ

በምግብ እንዲወጣ ነው ያዘዙት፣ አይደለ? አዎ፣ በጣም ጥሩ። ስለዚህ ዘካቱል ፊጥሩን እኛም በምግብ ነው ማውጣት ያለብን ማለት ነው። ግን እኮ ለደሃዎች ከምግብ የበለጠ ገንዘቡን የሚጠቅማቸው ትክክል ነው። በዚህ ከሆነ አልቃወምም። አዎ፣ ገንዘብ ከምግብ የበለጠ ለድሃዎች ይጠቅማል። በትክክል። ስለዚህ በገንዘብ ማውጣቱ ይሻላል። አአ እዚህ ጋር መጠንቀቅ ያስፈልጋል። እንደዚህ ካለን ትልቅ ችግር ውስጥ ነው የምንወድቀው። እዚህ ጋ እስከትዬ መጠየቅ ምፈልገው ጥያቄ አለኝ። እኔ አንተ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ደሃዎች ነበሩ አልነበሩም? ድህነታቸውስ ከኛ ጊዜ ድህነት አሁን አሁን ካለው ድህነትና በነብዩ ዐለይሂ ሰላቱ ወሰለም ጊዜ ከነበረው ድህነት የትኛው ድህነት የከፋ ነበር? በነብዩ ሰለላሁ ዐለይሂ ወሰለም ጊዜስ ገንዘብ ነበረ ወይስ አልነበረ? ነበር ምን መልሰልኝ፣ እስኪ እነዚህ ሶስቶቹ። አዎ እሱ በእርግጥ አዎ ነበሩ። በሰዓቱ ደሃዎችም ነበሩ፣ ድህነታቸውም አዎ ከኛ የከፋ ድህነት ነው ገንዘቦችም ነበሩ በሰዓቱ። ይሄ ምንም ጥያቄ የለውም፣ አምናለሁ በዚህ። ታዲያ እንደዛ ከሆነ አንተ ነህ ወይስ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ለኡመታቸው ይበልጥ ርህራሄ ያላቸው የሚሳሱት የሚያዝኑት? ያረ፣ በጭራሽ ይሄ እንዴት ሊሆን ይችላል? ከነብዩ አለይ ሰላቱ ወሰላም የበለጠ ለኡመታቸው ማንም ሊጨነቅ ማንም ሊያዝን አይችልም። ይሄማ ምንም ጥያቄ የለውም፣ ግን እኮ ድሃዎች ምናልባት አሁን ከምግብ የበለጠ ልብስ መልበስ ሊያስፈልጋቸው ይችላል፣ ወይ የቤት ኪራይ መክፈል ሊያስፈልጋቸው ይችላል፣ ወይ ብድር ሊኖርባቸው ይችላል ና ያን ብድራቸው መክፈል ሊያስፈልጋቸው ይችላል። ከምግብ የበለጠ ምናልባት ምግብ ላያስፈልጋቸው ይችላል። እዚህ ጋ አየ ትልቅ ችግር ውስጥ ወድቀሃል ማለት ነው። በነገራችን ላይ ይሄ ያንተ ብቻ ችግር አይደለም። በዚህ ዓለም ላይ ማንኛውም ሙስሊም ሸሪዓዊ ሙኻለፋ ወይም ደግሞ ስህተት ውስጥ በሚወድቅበት ጊዜ

አንድ አይነት የሆኑ ሁለት ነገሮችን የተለያዩ አድርጎ ማየት ነው። ስለዚህ ሰዎች ስተቱ ሲወድቁ ወይ የተለያዩ ነገሮችን አንድ አድርገዋል ወይ ደግሞ አንድ አይነት የሆኑትን ለይተዋል። ሸሪዓችን ደግሞ ዑለሞቻችን እንዳስቀመጡልን አልሸሪዐቱ ላ ተጅመዑ በይነ ሙኽተሊፈይን ሁለት የተለያዩ ነገሮችን አንድ አይነት ብያኔ አትሰጥም ሸሪያ። ወላ ቱፈሪቁ በይነ ሙተማሲለይን ሁለት አንድ አይነት ብያኔ ሊሰጣቸው የሚገባቸውን ነገሮች ደግሞ የተለያየ ብያኔ አትሰጣቸው የሚል መርህ ዑለሞቻችን አጽድቀውልናል። እዚ ጋር አንተ የወደቅክበት የትኛው መሰለ? ሁለት የተለያዩ ነገሮችን አንድ አደረክ። ምንና ምንና ምንን አንድ አደረግኩ አትልም? ዘካቱልማል የሚባለውንና ዘካቱል ፊጥር የሚባሉትን ሁለት ነገሮች ሁለቱ የተለያዩ ሆነው ሳለ አንተ ግን አንድ አድርገ ስላያቸው ለደሃዎች ምግብ ከምግብ ይልቅ የቤት ክራይ መክፈል፣ ከምግብ ይልቅ እዳ መክፈል፣ ከምግብ ይልቅ ልብስ መግዛት ያስፈልጋቸዋል የሚል ጥያቄ አመጣ ማለት ነው። አሁን እዚህ ጋር እዚህ ችግር ውስጥ እንድንወድቅ ያደረገን ምንድን ነው መሰለን የዘካቱል ፊጥር አላማውና ግቡ መቅሱዱ ምንድነው የሚለውን ማወቅ ግዴታ ነው። የዘካቱል ማል አላማውና ግቡ ምንድነው የሚለውን ነገር መለየት ያስፈልጋል። ያኔ ነው የሚገለጽልን ማለት ነው። ጠይብ ሁለቱን ላስረዳ። ዘካት አልማል የሚባለው ዘካት አልማል የሚባለው አንድ ሰው ገንዘብ ኖሮት የዘካ ገንዘብ የሚባሉት እንግዲህ ይታወቃሉ። ለምሳሌ እንስሳ ሊሆን ይችላል፣ አዝዕርቶች ሊሆኑ ይችላሉ፣ ወርቅና ብር ሊሆን ይችላል፣ ይሄው የምንጠቀምበት ብር ሊሆን ይችላል። ዶላርም በለው ሪያልም በለው እነዚህ ሁሉ ይካተቱበታል። ለማንኛውም የዘካ ገንዘብ ኖሮት ያ የዘካ ገንዘብ ደግሞ ልኬቱ ገደቡ ላይ ደርሶ፣ ያ ማለት ለምሳሌ በወርቅ 85 ግራም ወርቅ የሚገዛ ወይም በብር 595 ግራም ብር የሚገዛ ገንዘብ ካለው ሰውየው ዘካ የማውጣት ልኬት ላይ ደርሷል። ስለዚህ ያ በዛ ሁኔታ ላይ ያለ አንድ አመት ከደረሰ ያ ሰው ከዛ ከገንዘቡ ላይ የአንድ አስረኛውን እሩብ ማውጣት ይኖርበታል። እሺ ይሄ ዘካቱል ማል የሚባለው ነው። የዘካትል ማል መቅሰዱ ግቡ አላማው ምንድነው ነው እኔ አሁን እዚ ጋ ነው በዋናነት ልነግር የፈለግኩው ዘካትል ማል የሚባለው አላማው አንድን ሰው ወይም ደግሞ አንድን ደሃ ሰው ሙሉ አመቱን የሚጠቅመውን ነገር መስጠት ነው ለሙሉ አመቱ የሚሆነውን ነገር መስጠት ነው የዘካትል ማል መቅሱድ ወይም ደግሞ ታርጌቱ አላማው ግቡ ማለት ወደ ዘካትል ፍጥር ግን በምንመጣበት ጊዜ የዘካትል ፍጥር አላማውና ታርጌቱ ግቡ ምንድነው ደሃውን በዒድ ቀን ሆዱን ሞልቶ ማዋል ነው ሰዎችን እንዳይለምን የዛ ቀን ጠግቦ ሆዱ ሞልቶ እንዲውል ማድረግ ነው። ስለዚህ የዘካቱል ፊጥር ግብና የዘካተል ማል ግብ ሁለቱ የተለያዩ ናቸው። አሁን አንተ ሰውየው ልብስ ሊያስፈልገው ይችላል ከምግብ ይልቅ ስትለኝ የዘካተል ማልን ታርጌት ነው እየነገርከኛለሁ። ቤት ኪራይ መክፈል ሊያስፈልገው ይችላል ስትል የዘካተል ማልን ግብ ነው እየነገርከኛለሁ። ዕዳ መክፈል ሊያስፈልገው ይችላል ስትለኝ የዘካተል ማልን ግብ ነው እየነገርከኛለሁ። እንደዚህ አይነቶቹን ነገሮች እንዲያደርግ ይሄ ሰው ዘካቱል ማል ይሰጧል። ዘካቱል ፍጥር ላይ ግን የዛች ቀን እሱ ሳይርበው እንዲውል ማድረግ ነው። ስለዚህ ምግብ ነው መስጠት ያለብን ማለት ነው። የሁለቱን ዘካዎች ግባቸውን አንድ አድርገን ያየን ጊዜ ዘካቱል ፍጥርን ለምን በገንዘብ አንሰጥም የሚል ጥያቄ እናነሳለን ማለት ነው። ይሄ ያንተ ብቻ አይደለም፣ የብዙ ሰው ችግር ነው። ሌላው ከዚህ ጋር ተያይዞ ደግሞ መጨመር የምፈልገው ነገር ምንድን ነው መሰለ? ነብዩ ሰለላሁ ዐለይሂ ወሰለም በሰዓቱ በነሱ ጊዜ በሳቸው ጊዜ የሆነን ስራ ለመስራት የሚያስችላቸው ምክንያቱ ሰበቡ ተገኝቶ እያለ ድርጊቱ ያኒ ያ ስራው ደግሞ ተዓቡዲ የሆነ ወይም ደግሞ አምልኳዊ ተግባር ሆኖ ያንን አምልኳዊ ተግባር ደግሞ ለማድረግ ወይም ለመፈጸም በሰዓቱ የሚያስፈልገው ሰበብ ወይም ምክንያት ተገኝቶ እያለ ማንም ሳያስገድዳቸው በፍላጎታቸው እሳቸው ያንን ነገር ከተውት፣ ካልሰሩት

በነብዩ አለይሂ ሰላቱ ወሰለም ጊዜ ያንን አምልካዊ ተግባር ለመፈጸም የሚያስችል ምክንያት ወይም ሰበብ ተገኝቶ እያለ ወለም ይፍዓልሁ እክትያረን ማንም ሳያስገድዳቸው በፍላጎታቸው ያንን ነገር ሳይሰሩት ከቀሩ ፈልመሽሩዑ ተርኩሁ እኛም ያንን ነገር መተው አለብን። ዘካተል ፍጥር ዕባዳ ነው። ነብዩ አለይሂ ሰላቱ ወሰለም በሰዓቱ ደሃዎች ነበሩ፣ ገንዘብም ነበር። በሰዓቱ ድህነታቸው ከኛ የበለጠ ድህነት የከፋ ድህነትም እሺ ይሄ ሁሉ ሰበብ ተገኝቶ እያለ የዘካትል ፍጥርን ዘካትል ፍጥርን በገንዘብ ለማውጣት የሚያስፈልጋቸው ወይም ሰበቡ መገኘት የነበረበት መሟላት የነበረበት ሰበብ ምንድነው? የደሃዎቹ መገኘት እና የገንዘቡ መገኘት ነው፣ አይደል? ደሃዎቹም ነበሩ፣ ገንዘቡም ነበረ። ዘካትል ፍጥርን መስጠት ደግሞ ኢባዳ ነው አይደል? ስለዚህ ዒባዳ ነው፣ ሰበቡ ተሟልቷል። እሳቸው ግን አልሰሩትም። ታዲያኛ ምንድነው ማድረግ ያለብን መተውን ያለብን እሳቸው ባዘዙት መልኩ በምግብ ነው መስጠት ያለብን ማለት ነው። አሀ እሺ፣ ይሄንኛው ግልጽ ሆኖልኛል። ግን አንድ ሌላ ጥያቄ አለኝ እዚህ ጋር ማነሳው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ የሆነ ጊዜ መይሙና ቤት ውስጥ ሲገቡ ኻሊድ ብን ወሊድ ጋር ምንድነው የቀረበላቸው የነበረው ضب የሚባል እንሰሳ አይደል ضب የሚባል እንሰሳ ሲቀርብላቸው እሳቸው ግን ከመብላት ተከለከሉ አይደል። ራሳቸውን ወደ ኋላ አደረጉ፣ አልበላም አሉ። ያንን ግን ሲጠየቁ ሐራሙን ሁወ ያረሱልላህ የአላህ መልክተኛ ሆይ ይሄ እንስሳ ሐራም ነው እንዲህ መብላቱ ስጋውን፣ ተብለው ሲጠየቁ ምንድን ነው ያሉት? እሳቸው አይ እኔ በአካባቢ ላይ ስለማይበላ ነው እንጂ ሐራም ስለሆነ አይደለም ብለው፣ ሌሎቹ ሲበሉ ዝም ብለው ተመለከቷቸው፣ ተዋቸው፣ አልከለከሏቸውም። እሳቸው ግን አልበሉት። ታዲያ እንዴት በነቢዩ ዐለይሂ ሰላቱ ወሰላም ጊዜ የሆነን ነገር ለማድረግ ሰበቡ ተገኝቶ እያለ እሳቸው ካልሰሩት እኛ መስራት የለብንም እንዴት ሊባል ይችላል? እስኪ ይህንን መደም ብግልጽ ብታደርግልኝ። አይ ዛሬ እዚች ሑፍራ ውስጥ፣ እዚች ችግር ውስጥ ደጋግመ እየወደቅክብኝ ነው። አሁንም ሁለት የተለያዩ ነገሮችን አንድ አድርገህ ተመለከትክ። ሁለት የተለያዩ ነገሮችን አንዳደረክና እዚህ ችግር ውስጥ ወደክ ምንድናቸው እነዚህ ሁለቶቹ አሁን የጠቀስክልኝ ሐዲፍ ነቢዩ ሰለላሁ ዐለይሂ ወሰለም በብ የሚባለውን እንስሳ እውነት ነው ቡኻሪና ሙስሊም ላይ ተዘግቧል። እሳቸው አልበላም ብለዋል ሰሐቦች ግን ሲበሉ አልከለከሏቸውም በትክክል ታዲያ አሁን እዚህ ጋ ይሄ ጥያቄ አግባብነት አለው ወይ የለው ለምን ምክንያቱም ይሄ በብን መብላት አለመብላት ዲናዊ ጉዳይ አይደለም። ይሄ ዓዳ ውስጥ ወይም ዱንያዊ ጉዳይ ውስጥ የሚካተት እንጂ ዲናዊ ጉዳይ ውስጥ የሚገባ አይደለም። አሁን ደግሞ እያነሳን ያለነው ዘካተል ፍጥር መስጠት ነው። ዘካተል ፍጥር መስጠት ዕባዳ ነው። አይደል? ይሄ ደግሞ በብን መብላት አለመብላት ይሄ ዱንያዊ ጉዳይ እንጂ ዲናዊ ጉዳይ አይደል። ታዲያ ቅድም አስተውለህ ከነበረ ይሄን ቃዳ ስሰጠህን ምንድን ያልኩት ኩሉ ፍዕልን ተዓብድይን ብያለሁ አይደል? አምልኳዊ የሆነ ድርጊት ሁሉ ብዬን የተናገርኩት እንጂ ዱንያዊ ድርጊት ሆኖ ምክንያቱ ተገኝቶ ነብዩ ካልሰሩት እኛም መተዋለብን አላልኩም። አምልኳዊ ተግባር ሆኖ ሰበቡ ተገኝቶ እሳቸው ካልሰሩት እኛም መስራት የለብንም ነው ያልኩት። አሁን ግልጽ ሆነልህ? አሁን በደንብ ገብቶኛል። ባረከላሁ ፊክ ወጀዛከላሁ ኸይራ። በጣም ደስ ብሎኛል። አሁን ከዚህ በኋላ ደግሜ ይሄንን ጥያቄ ምጠይቅ አይመስለኝም። አልሐምዱሊላህ በጣም ግልጽ ሆኖልኛል። ሹክራን። አላሁመ አሚን። ባረከላሁ ፊክ ወጀዛከላሁ ኸይራ አንተም